ሰላም አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? አልሐምዱሊላ። እንግዲህ ወደ ስራችን ተመልሰናል። ያው ኢዱን ፏፈሽ ብለን አሳልፈናል አልሐምዱሊላ። ግን ሚቸኩሎቶች ስላሉ ዛሬ መሀል አምባ የሚሄደውን አስቤዛ ነው ማሳያችሁ። ማሻላ ተባረክ ረህማን አስር ሰሃን ሹሮ አለ አተር ባቄላ ጓያ ከሁሉም አይነት የተቀላቀለ ነው። እንዲሁም ደግሞ ሮል ኦሞ ሁለት አለ። አስር ሊትር ዘይት አለን፣ አውማር ማለት ነው። እንዲሁም ደግሞ ሁለት ኪስ 50 ኪሎ ሩዝ እና 25 ኪሎ ነጭ ዱቄት እና 25 ኪሎ ሞኮሮኒ በአንደኛው አለን። ማሻላ ተባርክ ረህማን። አጠቃላይ የዚህ የአስቤዛ ድምር 28200 ብር የፈጀ ነው። 28200 ብር የፈጀ መሀላምባ የሚሄደው አስቤዛ እስከ መጨረሻው ድረስ ተከታትላችሁ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ። ምክንያቱም እንግዲች ወደ ስራ ተመለስን። የምታበረታቱን የምትወዱን እህቶች ደግሞ ሼር እያረጋችሁ ላይክ እያረጋችሁ አበረታቱን። እኔ ሰብስክራይቢ እያደገ አይደለም፣ ላኪን እኔ በጣም እንደዚህ በትንሽ ነገር ሞራኔ የሚቀዘቅዝ አይነት ሴት ስላል አደለሁ ነው እንጂ ሰብስክራይብ ጭራሽ እየጨመረ አይደለም። ላይክ አድርጉ፣ ሰብስክራይብ ሼር እያረጋችሁ አበረታቱኝ። እውነት ለመናገር እኔ ውስጥን ከፍቼ ባሳያችሁ እዚህ ጋር አስር ኪሎ ሱካር አለ። አስር ኪሎ ሱካር በመቶ ሀምሳ ብር ሂሳብ ሶስት ሺ ብር ይመጣል። የልብስ ሳሙና ዲቫ ሳሙና በ5 ብር ሂሳብ እና ላይፍ ወይ ደግሞ በ ብር ሂሳብ አተር በ235 5 ኪሎ እንዲሁም ደግሞ በርበሪ 5 ኪሎ ነው ያዘዘችኝ። ፍሪ እንዳይኖረው ብላኛለች እና ፍሪ ትንሽ ነው። በቃ ጣል ያረገችበት የለውም። የሚያምር ነው። በርበሪ 750 ብር ገብቷል። ይቅርታ እንግዲህ፣ ያው ብዙዎቻችሁ እየጠየቃችሁ ዝም ብላችሁ ወደ ዋላ ለምትገተቱ ጠይቃችሁኝ እንኳ ብር ሳትልኩ ሳይገዛ እስካሁን ድረስ የቆያችኋላችሁ፣ ዋጋው 750 ብር ሆኗል። እኔ በብዛት ዋጋ ስለሆነ በ700 ብር ነው የገዛሁት እዚህ ጋር ደግሞ ምን አለ አተር ሽንብራ ጓያ ከሁሉም አይነት አምስት ሰሃን ባቂላ፣ ነው አስር ሰሃን ነው በኪሎ ደግሞ ከአስራ አራት ኪሎ በላይ ነው የሚሆነው ይሄ ማለት ነው ኪሎ ሲሆን በሁለት ከሀምሳ ሁለት ከሀያ ምናምን ነው አተሩም ሽንብራውም። ይሄ ግን 300 ብር የባቂላው ዋጋ ነው በሰሃን 330 ብር ደግሞ የሽንብራው ነው 320 ብር ደግሞ ያተሩ ነው ሁለት ዘጠና ደግሞ የጓያው ዋጋ ነው ማለት ነው እንግዲህ ከሁሉም ቅልቅል ነው ይሄ የምታዩት አስር ሰሀን ነው። በኪሎ ደግሞ ከ14 ኪሎ በላይ ይሆናል ማለት ነው። ከዛም ሮል ኦሞ በ1100 ብር ሂሳብ ነው የተገዛው ማለት ነው። ሁለት ኬስ ዘይት በ1650 ብር እና እዚጋ ጋር እንደምታዩት ደግሞ ሃምሳ ኪሎ ሃምሳ ኪሎ ምናለ ሩዝ አለ 2500 ብር ሒሳብ፣ 5000 ብር። እንደገና ደግሞ በሁለት ማን ነው፣ በ120 ብር ሒሳብ 25 ኪሎ ምን አለ መኮሮኒ ጨምሯል፣ 3000 ብር ይሆናል ማለት ነው። ነጭ ዱቄት 2250 ብር። እንግዲህ ይሄ ነው 28200 ብር የፈጀው ማለት ነው። ከወደዳችሁት ላይክና እና ሰብስክራይብ ሼር በማድረግ አበረታቱኝ። ሰላም አለይኩም